እመቤታችን ቅድስት ድንግል ማርያም ሐዘኗን የረሳችበት ተራራ። ቅድስት ድንግል ማርያም ከስደቷ ያረፈችበት ሐዘኗን የረሳችበት የተቀደሰና የተመረጠ ቦታ ደብረ ቁስቋም። ደብረ ቁስቋም በደቡብ ግብጽ የሚገኝ ተራራ ነው። ደብረ ቁስቋም እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲሁም ቅዱስ ዮሴፍንና ቅድስት ሰሎሜን ይዛ ከስደት ሲመለሱ ያረፉበት ቦታ ነው። እመብርሃን ቅድስት ድንግል ማርያም ለሦስት ዓመት ከስድስት ወር በስደት የቆየችባቸው ቦታዎች አሉ። ድንግል ማርያም ከእርጉም ሄሮድስ ስትሸሽ መጀመሪያ የሄደችው ከገሊላ ወደ ሶሪያ ድንበር ወይም ደብረ ሊባኖስ ነው። በዚያ የሸሸጋት ቅዱስ ጊጋር መስፍኑ በሄሮድስ ሲገደል ወደ ምድረ ግብጽ ወረደች። በግብጽም ለብዙ ጊዜ ከአንዱ ወደ ሌላው ስትሸሽ ቆየች። ቀጥላም በሰሜኑ የሀገራችን ክፍል ገብታ አሁን ኤርትራ ውስጥ በሚገኘው ደብረ ቢዘን ላይ አረፈች። ከደብረ ቢዘን በደብረ ዳሞ፣ አክሱም፣ ደብረ አባይ፣ ዋልድባ አድርጋ እየባረከች ጣና ደርሳለች። በጣና ገዳማትም በተለይ በጣና ቂርቆስ ለመቶ ቀናት ቆይታ ቀጥታ በጎጃም ወደ ሸዋ ሄዳ ደብረ ሊባኖስን ቀድሳለች። ቀጥላም እስከ ደብረ ወገግና ደብረ ሀዘሎ ደርሳለች። በእግሯ ያልደረሰችባቸውን የሀገራችን ክፍሎች በደመና ተጭና አይታ አባርካቸዋለች። ጌታችን በመቤታችን ጀርባ ላይ ሆኖ ድውያን በፈወሱ ጣቶቹ ወደ ኢትዮጵያ ይጠቁም ያመለክት ነበር። እመቤታችንም ልጄ ሆይ ለምንድ ነው ጣትክን የምታመለክተው? ስትለው ያቺ የተባረከች አገር ናት። እኔን የሚያመልኩ አንቺን የሚማልዱ በፍቅር ሸነደዱ ቅዱሳን መነኩሳት የሚፈልቁባት አገር ናት። የአንቺ ዘመዶች ሰቅለው ይገድሉኛል። በዚች ሀገር ያሉ ግን ሳያዩኝ ያመኑኛል። አስራት ሀገርሽ ትሆን ዘንድ ሰጥቼሻለሁ ብሎ ቃል ገባላት። ሄሮድስ መሞቱን መላከ ብስራት ቅዱስ ገብርኤል የነገራትም እዚሁ ኢትዮጵያ ውስጥ መሆኑን ትውፊት ያሳያል። እመብርሃንም ከሀገራችን ሰዎች ወይም ከሰባ ኦፌር የተቀበለችውን ስንቅና ስጦታ በአምስት ግመሎች ጭና ከቅዱሳኑ ዮሴፍና ሶሎሜ ጋር ህዳር ስድስት ቀን ደብረ ቁስቋም ውስጥ ገብተው ከድካም አርፈዋል። ሀሴትንም አድርገዋል። ዳግመኛም ከክርስቶስ ስደት አራት መቶ ዓመታት በኋላ በዚች ቀን የግብጿ ደብረ ቁስቋም ታንጻ ተቀድሳለች፣ የቅዱሳን ማደሪያም ሆናለች። የእመቤታችን ስደት ያበቃበት ተራራ፣ ድንግል ልጇን ይዛ ደስ የተሰኘችበት ተራራ፣ እመቤታችንን ያሳረፈ ተራራ፣ የተመረጠ ተራራ፣ ደብረ ቁስቋም። ድንግል ሆይ እኛንም ካለማመን ስደት፣ ከክፋት ስደት፣ ከጭካኔ ስደት መልሽን። ይቆየን።